ለስምንት ሳምንታት የተጀመረው ሀዋሳ ከተማን ለነዋሪዎቿ ምቹ ጽዱና ውብ የማድረግ ተግባር ተጠናክሮ መቀጠሉን ከተማ አስተዳደሩ አስታውቋል። ሁለተኛ ሳምንቱን ባስቆጠረው የጽዳት ዘመቻ በሐይቅ ዳር ክፍለ ከተማ የከተማዋ የቱሪስት መስህብ የሆነውን የሐዋሳ ሐይቅ ዙሪያውን የማጽዳት ስራ የከተማዋ ከንቲባ አቶ ጥራቱ በየነ በተገኙበት ተሰርቷል። በጽዳት ዘመቻው ሲሳተፉ አግኝተን ያነጋገርናቸው ነዋሪዎች ለብዙ ሰዎች የስራ ዕድልን የፈጠረውና የቱሪስት መስህብ የሆነው የሐዋሳ ሀይቅ በዚህ መልኩ ቆሽሾ በመመልከታቸው ቁጭትን እንደፈጠረባቸው ገልጸዋል። ሰው በቀጣይ የሀይቁን ህልውና ለማስጠበቅ በጋራ እንደሚሰሩ ቃል ገብተዋል። ይሄንን ቦታ የመጀመሪያ ደረጃ ንጹህ በንጽህና ሌላም እንደው ኢንቨስትመንት ከመጀመሩ በፊት ንጹህ ብናረግ ራሱ ከፍተኛ ለውጥ ነው የምናየው። የስራ እድል ፈጠራ ነው። አካባቢው ለጉብኝት በጣም የሚያምር ነው። አየሩ ቆንጆ ነው። ይሄንን ወደ ቦታው መመለስ የበለጠ መስራት ከእያንዳንዳችን ይጠበቃል። በየጊዜው ጽዳት እየተሰጠ ወጥተን እየሰራን ህዝቡን እያስተስትን እኛም እየተደሰትን ብንሰራ ይሄ በጣም ቆንጆ ነው። ምንለው ከተየዛሬ ጽዳት በጣም ቆንጆ ነው። ለሚመጡ ቱሪስቶችም ምቹ ሁኔታ ምቹ አካባቢ ለመፍጠር ለይታ ደግሞ ያማረ ሳቢ እንዲሆን ከአካባቢው ከአስተዳደር ካሉ ከማህበረሰብ ጋር ዘመቻ ወጥተን እያጸዳን ይገኛለን። ይህንን ስናደርግ ሁሉ ሰው መሳተፍ ይጠበቅበታል። ከተማዋ የተሟላ ውበትን እንድትላበስ እሷን የማይመስሉ የቆሻሻ ስፍራዎችን የማጽዳት ተግባር ተጠናክሮ መቀጠሉን የሀዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በጽዳት ዘመቻው አስታውቀዋል። አሁን ባለው የከተማችን ሁኔታ በርከት ያሉ አካባቢዎች ጽዱ ናቸው፣ ውብ ናቸው አረንጓዴ ናቸው። በሌላ መልኩ ደግሞ የእኛን ከተማ የማይመልስሉ የቆሸሹ ቦታዎች ደግሞ በየቦታው ደግሞ ኪስ ኪስ ቦታዎች ላይ ደግሞ እናገኛለን። ስለዚህ አሁን የጀመርነው የጽዳት ንቅናቄ በዋና ዋና መንገዶች ላይ የሚደረግ የጽዳት ንቅናቄ ሳይሆን፣ በተዘነጉ በተረሱ አንዳንዶቹም ኪስ በሆኑ ቦታዎች ላይ የተከማቹ ቆሻሻዎችን በማጽዳት ከተማዎችን የተሟላ የጽዳት ጽዱና ውብ የሚያደርግ ስራ የምንሰራበት ነው። ከዚያ አንዱ ዛሬ እዚህ የተገኘንበት የአሞራ ገደል ወይም የአሳ ገበያ የምንለው አካባቢ በሚፈለገው ልክ ጽዱ ሆኖ ባለማግኘታችን ይህንን አካባቢ ለማጽዳት ዛሬ ንቅናቄ እያካሄድ እንገኛለን። የሐዋሳ ሐይቅን የመጠበቅ ኃላፊነት የሁላችንም ነው ያሉት ከንቲባው ሐይቁ የከተማዋ ህልውና እንደ መሆኑ መጠን ሐይቁን በማልማት የተሻለ ገቢን የሚያስገኝና ከተማዋ የተሻለ የቱሪስት መዳረሻ እንድትሆን የሚያስችል ስራ እየተሰራ ነው ብለዋል በቀጣይነት በዚህ ቦታ ላይ ለመስራት ያሰብናቸው ስራዎች አሉ ከህዝባችን ጋር ተመካክረን በቀጣይ የሰራናቸውን ዲዛይኖችንም ለህዝባችን አቅርበን እዚህ የሚሰሩ ወጣቶችም ነዋሪዎችም የተሻለ ገቢ የሚያገኙበት ሐዋሳ ከተማችንም የተሻለ የቱሪስት መዳረሻ እንድትሆን ሊያደርጋት የሚችል ስራዎችን በእቅዳችን ውስጥ አካተን ያለ ነው። ይሄ ጊዜው ሲደርስ በጋራ አብረን ተመካከረን የምንሰራው ይሆናል ብለን እናምናለን። ውብና አረንጓዴ የሆነች ከተማን በጋራ እንፍጸር ያሉት የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ምክትል ኃላፊ አቶ ሽታይ ኤቢሶ ማህበረሰቡ በባለቤትነት የአካባቢውን ንጽህና እንዲጠብቅ ጠይቀዋል። ህዝቡ ባለቤት መሆን ወደ ቅጣት ውስጥ ከመገባቱ በፊት ህዝቡ ባለቤት ሆኖ ፊት ለፊቱን የማጽዳት ንጽህና ለራሱ ነው ለልጆቼ ነው ለራሴ ነው ለአካባቢ ነው ከሚል መነሻነት ሁሉም ሰው ባለቤት ሆኖ የማጽዳት ጥሩ አየር ጥሩ እይታ እንዲኖረው የማድረግ ስራ በጋራ ህዝቡ ባለቤት መሆን አለበት። አረንጓዴ፣ ውብ፣ ጽዱ የሆነች የሆነችን አካባቢ የመፍጠር ስራ አባሰን ከጫፍ እስከ ጫፍ ማሉን ብቻ ሳይሆን ሁሉም ቦታዎች ላይ ጽዱ ነው፣ ውብ ሰዎች ለመኖር ለመዝናናት፣ ቱሪስቶች መጥቶ ደስ ብሏቸው የሚሄዱበት ቦታ መፍጠር እንችላለን የሚል ነገር ነው የሚኖረው። ስለዚህ ህዝቡ ይተባበርል።